አባባ እንግዲህ ቲናን አዋረዷት ማለት ነው። እሷም ደግሞ የተደረገውን ነገር ውሸት መሆኑን ስታውቅ ቤቱን ጥላ ጠፋች። አባባ እስከ ዛሬ ላደረግሽን ነገር ሁሉ ዋጋ አስከፍልሻለሁ ብለው እየዛቱባት ነገር ነበረ። እንግዲህ ዛሬ ግን እውን አድርገውታል። ምክንያቱም የውሸት ሰነድ ላይ ፈርመውላት ያ የውሸት ሰነድ እንግዲህ ሁለት መስሏት ይዘው ጠፍታለች ማለት ነው። የለችም፣ ቢደወልላትም አታነሳም። ዳኒም ደግሞ በጣም አስጨንቆታል። በጣም ተጨንቋል። የተጨነቀውም ደግሞ የእሷን መጥፋት አስጨንቆት ሳይሆን ገንዘብ አስጨንቆት ነው። ይሄንን ቤትማ ብቻሽን አትበይም፣ ቲና፣ የምሬ ነው። ዋጋ አስከፍልሻለሁ። እስከ ዛሬ ድረስ ጊዜንም እድሜንም አባክነሽብኝ፣ እንደዚሁም አለቅሽም። የት እንደገባሽ እደርስበታለሁ እያለ እንግዲህ በጭንቀት ሊፈነዳ ነው ማለት ነው። በዚህ በኩል ደግሞ ፍቅረኛው፣ እኔና ያንተ ነገር ይበቃል እዚህ ጋር ከዚህ በኋላ አንተ ሽሩሩ ስል መኖር አልችልም። ደክሞኛል፣ ታውቃለህ? ድካም በቃ እንደዚ አይነት ደክሞኛል። ስለዚህ ከዚህ በኋላ እንደዚህ አይነት ነገር እናንተ አብረን አንቀጥልም አለችው። የኔ ፍቅር ለምንድን ነው እንደዚህ የምትይው? እኔ ያላንቺ ማን አለኝ? ቆይ እንዴ ለእኔም አስቢልኝ እንጂ እያለች እንግዲህ አይ አልችልም። በቃ አብረን መቀጠል አንችልም በዚህ ዙሪያ እኔ ድከም ብሎኛል ዳኔ፣ የምሬ ነው። እንዴ ሴት እኮ ነኝ። ብዙ ነገር ያመልጠኛል፣ ብዙ ነገር ይጠብቀኛል። ስለዚህ አንተ ደግሞ የራሰን ምርጫ መምረጥ መብት ነው። እኔ ከዚህ በኋላ በማድረገው ነገር ምንም አለ ጸጸትም አለችው። ተየኔ ፍቅር እንደዛ አታድርጊ፣ እኔ ያላንቺ ማን አለኝ? ህይወቴ ያላንቺ ኮባዶ ነው እያወቅሽ አላት። ምንም ልረዳህ አልችለም ዳኔ፣ አስቤበት አልሜበት የጨረስኩት ነገር ነው አለ ማለት ነው እንግዲህ ዳኒም ፉከራውን እየፎከረ ይገኛል ትሁት ጋር ሄዶ ትሁት እኔ ገረመኝ አንቺ በተለይ አንቺ አውላላሽ ለመወደቅሽ ነው አየሽ አይደለ ለዚህ ቤት ስትፍጠረ ጨሪ ይሄ ቤት አሁን የቲና ሆኗል እርግጠኛ ብዙም እርግጠኛ አትሆን እስኪ ተረጋጋ መጀመሪያ ደረጃ ወደ ራስ ተመለስ ሲቀጥል ደግሞ ቤቱ የቲና ይሁን የአባባ ይሁን አልታወቀም ገና አልተወሰነም እሺ የት ገብታ ነው እሷ የለችም ጠፍታለች እኮ ስትለው እኔ ምን አውቃለሁ ስልክ ብደውልላትም ስልኩ አዝግ ነው። የት እንደገባች አላውቅም አላት። ስለዚህ ተረጋግተ አስብበት፣ አቶ ዳኒ እንደ ህፃን ልጅ አያደርገ እሺ ቆመ ብለ ብታስብ ነው የሚሻልክ አሉት። አባባ ማለት ነው እንግዲህ በጣም ተናዷል። በጣም ማለት ነው ቲና በመጥፋቷ። እኔንማ ሸውዳ ወይ እኔን አታላማ የትም አትገባም፣ እሰራላታለሁ እያለ ይገኛል። ከዛም ካሌብ አንተ ለምንድን ነው የምትጨነቀው? እሷ እኮ ልጅ አይደለችም። ስለዚህ ስለራስ ብቻ አስም ስለ ራስ ብቻ ተጨነቀ እንጂ ስለቴና ብዙም አትጨነቅ። እንዴ ካሌብ፣ ለምን አልጨነቀም? እህቴ እኮ ናት አይደል? በጣም የእናንተ ፍቅር ደግሞ እንደው የተለየ ነው። ፍቅራቸው በጣም ያስቀናል አላት። አለው አዎ፣ ግን በቃ እኔ እንጃ፣ በጣም ጨንቆኛል የት እንደ ሄደች። እሱ እኮ ያስጨነቀው ያው ገንዘቡ ነው። ምክንያቱም ቤቱን ስታገኝ ጥላኝ ሄደች ብሎ ነው እሱ እሷን አይፈልጋትም። ይሄ የታወቀ ነው። እንግዲህ ካሌብም እንግዲህ ከቤት በመጥፋቷ በጣም ደስ ብሎታል። ሰላሙን አግኝቷል። ጭቅጭቅ የለም። አባቱም ደግሞ ካሌብ ፍቅረኛ እንድትይዝ እፈልጋለሁ። ከዚህ በኋላ አይ ወዴት ምናምን የሚለውን ነገር አልሰማም። አሁን የእኔ ተራ ነው። እኔ ቴናን የምበቀልበት ሰዓቴ ስለሆነ አንተም ደግሞ ፍቅረኛህን እንደተቀማ፣ አንተም ፍቅረኛውን ቀምተ ሲያለቅሶ ማየት እፈልጋለሁ። አባዬ እንደዛማ አላደርግም። እኔ ሰው ግፍ ዋለብኝ ብዬ በሰው ላይ ክፉ ነገር መስራት አልፈልግም። ዞር በል ባክህ ጻድቅ፣ ጻድቅ አትጫወት። አሁን እኔ የምልህን ነገር ታደርጋለህ ወይስ አታደርግም ሲሉት፣ አባዬ አላደርግም፣ አዎ አላደርግም አለ። ታደርጋለህ፣ ወደህም ሳይሆን በግድ ታደርጋለህ። ካሌብ አልብ ንዛ ከኔ ጋር ነው የምትጣለው አሉት። አባባ አይ፣ ለማንኛውም እሺ አስብበታለሁ ብለው ወደ ቤት ተመልሰው መጡ። እንግዲህ ከዛ በኋላ አባባ አሳባ መጡና ዳኒ ለምን ፍቅረኛ ሆን እዚህ ቤት አታመጣትም እህትህም የለችም ስለዚህ እኛም ብንተዋውቃት ደስ ይለናል ስለዚህ ተዋውቀን በቃ አሉ ከዛ በኋላ አረ አባዬ እሺ ብላ የምትመጣ እንኳ አይመስለኝም ለምን እሻተለ ምን እኛ ምን እናደርጋታለን ትምጣና ትጫወት እኛንም አስተዋውቀን እሺ በቃ አባዬ ብሎ እንግዲህ ፍቅረኛ ሆን አሳምኗት ይዟት መጣ እሷን ስትመጣ ቤቱ ማረካት ቤቱ ላይ አይኗ አረፈ ማለት ነው። ተውትም ወዳታለች። ከዛ በኋላ እንግዲህ ካሌብ እንዴት አየሃት? ምናምን ሲሉ አባዬ እኔ ያላየዋትም፣ ዞር በል እባክህ። እኔ ልሸውድ ነው እንዴ? ቆይ የእኛን ጊዜ ፍቅር ላስታውሰህ? እንዴ እኛ እንዴት እንደምናሰምጥ ነው ወይስ? አባዬ እንደዛ ሳይሆን እኔ በቃ አሁን ላይ ፍላጎቴ ስላልሆነ ነው። እባክህ አባዬ ተረዳኛለች። እኔ በለመመረዳህ ነገር የለም። የምታዳምጠኝ ከሆነ አዳምጠኝ ካሌብ እነግርሃለሁ እንዳትጣላኝ፣ አሉት አባዬ ምንም ብትለኝ አልሰማሁም። ስለዚህ እኔና አንተ መስማማት አለብን አለው። ከዛ መቼ ያለ እንግዲህ መጨረሻቸው ያው እቤት ይዟት መጣ። ካሌብም ወደዳት ማለት ነው። ልጅቱ ሰው አክባሪና ጎንበስ ያለች ናት። ስለዚህ ደግሞ ካሌብ አባባ በጣም ወደዋታል። እንዴት አያቸዋት አባዬ ሲለው፣ በጣም ጥሩ ልጅና አይና አፋር ናት። ነው ብለው ነው አባባ? አለች። አዎ አይና አፋር ነች። ሳይሽ፣ አለች። በቃ እንሂድ። ታዲያ ለምን አትጋቡም? ትዳር እኮ በረከት ነው። ስለዚህ ተጋቡ። ሀብትን ንብረትን አይፈልግም። የእኔ ልጅ እኮ ሲያገባ በባዶ ኪሱ ነበር ያገባት። ግን ከተጋቡ በኋላ በረከት መጣ። እስኪ ንገሩልኝ አባባ፣ እሱ እኮ አይሰማኝም። ዳኒ በጭራሽ ሊሰማኝ አልቻለም። እንጋባ ስለው እሱ ገና ቀጠሮ ያበዛል ምናምን ብላ ወጣች። ከዛ በኋላ ዳኒ አሁን ላይ እያሳሰበው ያለው የቲና መጥፋት ነው። ምክንያቱም ገንዘቡን ሳትሰጠኝ ብቻዋን ልትበላ ይዛው ጠፋች እያለ ጭንቀት ላይ ነው ያለው ማለት ነው። ያን ጭንቀት ደግሞ እንግዲህ ምንም ማድረግ አይቻልም። እሷ የት እንደገባችም አይታወቅም፣ የት እንዳለችም አይታወቅም። እሷ አውቃለሁ። ምክንያቱም አሁን ቤቱን በላቸው ላይ ልትሸጥ ነው ይጠፋቸው ቤቱ እውነት ተፈርሞልኛል ብላ እንግዲህ ያንን ቤት ሸጣ እሽከሎ ላይ ልትል ነበር ከዳኒ ጋራ። ዳኒ ሲጀመር የሚፈልገው ገንዘቧን እንጂ በጭራሽ እሷን አስቧት የማያውቅ፣ ግን ያንን ገንዘብ ለማግኘት ሲል የማይፈልገውን ሕይወት ከእሷ ጋር እያሳለፈ ይገኛል። አስቧችሁታል? ገንዘብ ነው ገንዘብ፣ እሳት ይከተል ማለት ነው። በዛው ላይ ያለፋበትን ገንዘቡን ሰላም ውድነት የከበራችሁ የተስፋ ቻናል ቤተሰቦች፣ እንዴት ናችሁ? ደና ናችሁ ወይ? አለሁ ደና ነኝ። እንግዲህ ቲና ጠፍታለች የለችም ማለት ነው። ቤቱ የእሷ አለመሆኑ ስታቅ ቤቱን ጥላ ጠፍሻች። የት እንዳለች እንኳ አይታወቅም። ስልክ ዘግታለች። ካሌብ ሲጀመር አልደውልላትም፣ እንደውም ደስተኛ ነኝ፣ በዛው ትቅር ስትፈልግ እያለ ይገኛል። አረ ካሌብ እንደዛማ አትበል። እኔ ጨንቆኛል። ለምን ትጨነቃለህ? ስለ ራስ ብቻ ተጨነቅ እንጂ ነገ ምን እሆናለሁ ብለህ ተጨነቅ። እሷ እንደዚህ ናት። ስትደሰትም ከቤት እጠፋለች፣ ስትከፋም ከቤት እጠፋለች። የቲና ገበያ ይኸው ነው ጸባዩ። ካሌብ እስኪ እሺ አለ። ከዛ በኋላ በጣም ተናዷል። ውጭ ወጣና ቢሞክርላትም ስልኳን አታነሳም ማለት ነው። ቲና እመኝኝ፣ ይሄንን ንብረትማ ብቻሽን አትበይውም ወይ ገድዬሽ፣ ወይ ደግሞ የሆነ ነገር አድርጌ ነው እንጂ ራሴ የማደርገው እኔ ኮ እስከዛሬ ጊዜን እድሜን ከአንቺ ጋር ብቻውን እያወራ እያለ ደረጃው ላይ ካሌብ መጣበት። እንዲ አሁንም ስለሷ እያስብክ ነው እንዴ? በጣም እንጂ ካሌብ ጨንቆኛል፣ የት እንደገባች እኮ የእሷ ነገር በጣም እያስጨንቀኝ ነው። ለምን ትጨነቃለ? ብዙም አትጨነቅ። የት ትሄዳለች? ትመጣለች። በሄደ እግሯ ተመልሳ ትመጣለች። አታስባንታ አሁን ስለ ፍቅረኛ ብቻ አስብ። ደሞት ቆንጆ ፍቅረኛ ነች ያለች። አመሰግናለሁ ካሌብ፣ ስለወደዳቸዋትም አመሰግናለሁ፣ ቤታችሁ ስለ አመሰግናለሁ። አራ ምስጋና አያስፈልግም። የሚስቴ ወንድም አይደለ? ምን ችግር እያለው። ካሌብ ሙድ እያያዘበት ይገኛል ማለት ነው ዳኒ ላይ። ዳኒ ግን ምን አይነት ነጃ፣ አንዳቸው እንኳን እንደው የአባባ ሙድ እንኳን ማይገባቸው ሙዲ እያዙባቸው ይገኛሉ። እነሱ ግን እሱ ምንም ደንቁሯል ማለት ይቻላል። እንግዲህ ዳኒ መጨረሻውን እንግዲህ ተጨንቋል ማለት ነው። ፍቅረኛውን አባባ ደውለው ከካሌብ ጋር እንድታወራ ቤት ጠርተው አመጧት። ከዛም ዳኒ የለም ነበረ፣ ሲመጣ በጣም ደነገጠ። ሳትደውልልኝ መለስ ሰራ መጣች ብሎ እንግዲህ አፉን ከፍቶ ቀረ ማለት ነው። እሷ ነገርም አልቆጠረችው ካሌብን ሲጨመር ዳኒን ማለት ነው። ትሁትም ደግሞ እስቲ ጠበቅ አድርገህ ያዛት፣ ስትንዘልዘል እንዳትቀማ። ይሄ እህታዊ ምክሬ ነው ዳኒ። እየሆነ ያለውን ነገር ግን ብዙም አላስደሰተኝም። ግን ለማንኛውም አስብበት እሺ። በኋላ ተቀምተ ደግሞ እየዬ እንዳትል። እሷን የቀማኝን ወንድ ገለዋለዋ። እሷን ቀምተውኝ፣ እኔ ያለሷ ህይወቴ ባዶ ናት። ስለዚህ ያለሷ ምኖር አልችልም እኔ እያለ እንግዲህ ዳኒ እየቀመጠራ ይገኛል ማለት ነው። እንግዲህ እኔ ያው የተሰማኝን መከራ ያለው አጥብቀህ ያዝ አለ በለዛ ግን ነገር ይበላሻል፣ አለች ተውት ተውት። ለምክርሽ አመሰግናለሁ ግን ምንም አታስቢ እሺ ምንም አይፈጠረም፣ አላት ማለት ነው። ከዛ በኋላ ለቴና ቢሞክር ቢሞክር ቴና የለችም። እኔ ሰማይ ቤት ትግባ መሬት ትግባ አላውቅም። ስልኳን አጥፍታ ጠፍታለች ማለት ነው። እንግዲህ የት ሂጅ ነው ልትል ይሆን ወይ ለብቻ ጊዜ ልታሳልፍ እየሆነ የጠፋችው አላውቅም። ወይ ደግሞ ቤቱን በአባባ ላይ ልሸጥ ይሆናል እንግዲህ የት እንደገባቸው አይታወቀም እስካሁን ድረስ ማለት ነው።